ሎተሪ ደርሶናል በማለት የማታለል ወንጀል የፈጸሙ ሶስት ተጠርጣሪዎች ተይዘው ምርመራ እየተጣራባቸው ይገኛል። ምክትል ሳጅን ፍሬወይኒ ገብረ ጻዲቅ ያዘጋጀችውን ምክትል ሳጅን መልካሙ ዜና ያቀርበዋል። ሶስቱ ተጠርጣሪዎች የማታለል ወንጀሉን የፈጸሙት በአራዳ ክፍለ ከተማ ወረዳ አምስት ልዩ ቦታው ሶራምባ ሆቴል አካባቢ ነው። በአራዳ ክፍለ ከተማ ፖሊስ መምሪያ የወንጀል መርማሪ ምክትል ኢንስፔክተር ዘለቀ ኡልታዩ እንደገለጹት የግል ተበዳይ ቆንጂታ በራ እየሄደች እያለ አንደኛ ተጠርጣሪ የሆነው ወደ ግል ተበዳይ ጠጋ ብሎ ከክፍለ ሀገር፣ የመጣው ሰው ነኝ በማለት አንድ የፈጣን የሎተሪ ትኬት በማሳየት 75 ሺህ ብር ደርሶኝ፣ ነገር ግን መታወቂያ ስለሌለኝ ማውጣት አልቻልኩም በማለት ከሁለቱ ተጠርጣሪዎች ጋር እንደማይተዋወቅ በመምሰል የግ ግል ተበዳይን የማታለል ወንጀል እንዴት እንደፈጸሙባትና እንዲሁም እጅ ከፈንጅ መያዛቸውን ገልጸዋል። እኔ ለዛ ደግሞ የገጠረ ሰው ነኝ፣ መታወቂያም የለኝም። አንቺ ቦታውን ካወቅሽ ተባበርልኝ ስታወጪ፣ ለአንቺ ደግሞ ሌላ ተጨማሪ መኪናና ቤት ስሚደርስብሽ ቃለሽ ገንዘብ ለእኔ ሞባይልና እንዲሁም ለእናተ ወርቅ ትገዝልኛለሽ በማለት ከሌሎች ሁለት አባሪዎች አዲሱ ገበያ አካባቢ ከደረሷት በኋላ በአንድ ሞባይል መሸጫ ቤት አስገብቷት ሁለት ሳምሲንግ ጋላክሲ ስልክ እያንዳንዱ በ24 ሺህ ብር ሁለቱን በ48 ሺህ ብር አስገዝቷት ለአንደኛ ተጠርጣሪ ካሰጧት በኋላ እንደገና ወርቅ ለመግዛት እዚህ ወረዳ ክፍለ ከተማ ወረዳ አምስት ልዩ ቦታው እዚህ ቴሌ አካባቢ ይዟት ከመጡ በኋላ ወርቅ ለመግዛት ሲመክሩ በወርቅ ቤት የነበረ ግለሰብ የእነሱን አካሄድ ተጠራጥሮ እኔ አልሸጥም በማለት ሲከለከላቾ በጊዮርጊስ አቅጣጫ ዞሮ በውስጥ ለውስጥ መንገድ ሌላ ቦታ በራይድ ይዟት ለመሄድ ሶራን በአካባቢው ሲደርሱ የክትትል ፖሊሶች ደርሰው ከገዟቸው አታሏት ከወሰዷቸው ከሞባይል ስልክ ጋር እጅ ከፍንጅ ተይዘው ለምርመራ ወደ አራት ክፍለ ከተማ ፖሊስ መምሪያ መጥቶ ምርመራ እያጣሩ ነው የምንገኘው። ወንጀል ፈጻሚዎች ልዩ ልዩ የማታለል ስልት በመጠቀም ወንጀል ይፈጽማሉ። በተለይም ደግሞ ሎተሪ ደርሶናል፣ አዲስ አበባ መታወቂያ የለንም፣ የምናወጣበትን ቦታ አናውቀውም በማለት በተደጋጋሚ የማታለል ወንጀል የሚፈጽሙ እንዳሉ ሕብረተሰቡ ተገንዝቦ ጥንቃቄ ማድረግ እንደሚኖርበት የወንጀል መርማሪው ምክትል ኢንስፔክተር ዘለቀ ኦልታዮ መልእክታቸውን አስተላልፈዋል። ሴቶች ደግሞ ሲቀርቧቸው እንደ ምስክን መስሏቸው ስለሚቀርቡ እውነት መስሏቸው ነው የሚታለሉት። ስለዚህ እነዚህ ግለሰቦች እንደዚህ አንድ ጉዳይ ሲመጣ ለቀጣይ ለምንድን ነው እንደዚህ ያለ ብሎ መጠራጠር፣ ለምመለከተው እንደዚህ ጉዳይ ገጠመኝ ብሎ ለቤተሰብ የሚሆን ለጸጥታ አካል የሚሆን ጥቆማ መስጠት፣ እንደዚህ ገጠኝ ምን ይሻላል እያሉ ነው የሚለውን ጥቆማ መስጠት ወይ መጠራጠርና፣ ሌሎች ከጎናቸው ያሉ ሰዎች ካሉ እንደዚህ ገጥሞኛል የሚለውን ሌላ ሰው ኢንፎርሜሽን አድርጎ ወደዚህ ጉዳይ መግባት እንዳለባቸውና መጠራጠርና ማቆም እንዳለባቸው